የኢትዮጵያ ብስክሌት ፌዴሬሽን በአፍሪካ ብስክሌት ሻምፒዮና ላይ የተሻለ ውጤት ለማምጣት ማቀዱ ተገለጸ። የኢትዮጵያ ብስክሌት ፌዴሬሽን በቅርቡ የኢትዮጵያ ብስክሌት ብሔራዊ ቡድን ላለበት የአፍሪካ ሻምፒዮን ሲያደርገው የነበረውን ዝግጅት አስመልክቶ በፌዴሬሽኑ አመራሮች በኩል መግለጫ ሰጥቷል። ኢትዮጵያን በመወከል በውድድሩ የሚሳተፈው የብስክሌት ብሔራዊ ቡድኑ ለሻምፒዮናው ጥሩ ዝግጅት እንዳደረገ ሲገለጽ፣ የብስክሌተኞቹ ምርጫ ወቅታዊ ብቃትን መሰረት ያደረገ ነው ተብሏል። በኬንያ ሞምባሳ አስተናጋጅነት በሚካሄደው የአፍሪካ ብስክሌት ሻምፒዮና ላይ የሚሳተፈው ብሔራዊ ቡድኑ በውድድሩ አንድ ወርቅ፣ ሁለት ብርና ሁለት ናስ ለማግኘት መታቀዱን የፌዴሬሽኑ ፕሬዚዳንት አቶ ወንድሙ ኃይሌ ገልጸዋል። ኢትዮጵያ በሻምፒዮኗ በአራት ወንዶችና በስድስት ሴት ብስክሌተኞች በድምሩ በአስር ብስክሌተኞች ስትወከል፣ በድል ጎዳና፣ በጥምር ውድድርና በጎዳና ውድድሮች ላይ የምትሳተፍ ይሆናል። የብስክሌት ስፖርቱ ባለፉት ዓመታት ጥሩ ውጤት በማስመዝገብና ከአፍሪካ ብሎም ከዓለም ሀገራት ጠንካራ ተፎካካሪ በመሆን ኢትዮጵያና ሰንደቅ ዓላማዋን ከፍ አድርጎ እያስጠራም ይገኛል ተብሏል። በዚህም መነሻነት ብዛት ያላቸው ብስክሌተኞች በተለያዩ የአውሮፓ ሀገራት ያሏትን ክለቦች ቀልብ መሳብ የቻሉ ሲሆን ተጫዋቾቹም ዳጎስ ያለ ገንዘብ እያገኙ እንደሚገኝ ሲገለጽ ለማሳያነትም በቅርቡ በዓለም ብስክሌት ሻምፒዮና ጥሩ ውጤት ያስመዘገበችው ወጣቷ ጽጌ ካሳይ ለአንድ ክለብ ለፊርማ ብቻ ሰባ ሺህ አሜሪካን ዶላር እንዳገኘች በመግለጫው ተመላክቷል። የብስክሌት ስፖርቱ ኢትዮጵያን ከማስጠራት እና ከውጤት አንጻር ከሌሎች ስፖርቶች በማይተናነስ መልኩ የጎላ አስተዋጽኦ እያበረከተ እያለ ለስፖርቱ የተሰጠው ትኩረት ግን በእጅጉ ዝቅተኛ ነው ተብሏል። የብስክሌት ስፖርት አሁን እያስመዘገበ ካለው ውጤት በላቀ ደረጃ እንዲገኝ ሁሉም ባለ ድርሻ አካላት አስፈላጊውን ትብብር እንዲያደርግ በፌዴሬሽኑ በኩል ጥሪ ቀርቧል። የአፍሪካ ብስክሌት ሻምፒዮና ከህዳር 9 እስከ ህዳር 13 በኬንያ ሞምባሳ ይካሄዳል።